እግዚአብሔር አምላካችን ሰዎች እንዲሰሙት የሚወድ አምላክ ነው እና ሁልጊዜ እሱ ይናገራል። በስራ ላይም ነው እና ዛሬም ይናገራል። እና የቃሉ ፍቺ ስፋት እንደየሰው መክሊት ይለያያል። እንደተሰጠን መክሊት ሊለያይ ይችላል እንጂ መስመሩን ግን አይለቅም። መስመሩን አይለቅም እና በዛ መሰረት አንድ ሰው የእግዚአብሔርን ሀሳብ ሲናገር ግለሰቡ በቀጥታ የሚማረው ሌሎች የሚማሩት አድማጮች የሚማሩት ግለሰቡ ከሚናገረው ብቻ አይደለም። የእግዚአብሔር መንፈስ በሰው ሁሉ ውስጥ ስላለ፣ ቃሉም ቅባቱ ያስተምራቸዋል ስለሚል እያሰፋ እያሰፋ እያሰፋ በተለያየ አንግል እንድናይ እያደረገ የእግዚአብሔርን ሀሳብ ያብራራልናል፣ ያስተምረናል ማለት ነው እና መስመሩ ግን አንድ ነው። እግዚአብሔር ይመስገን። አንዱ ጋር ሁለት መክሊት አለ፣ አንዱ ጋር አንድ መክሊት አለ፣ አንደኛው ጋ ሶስት መክሊት፣ አምስት መክሊት ሊሆን ይችላል። እግዚአብሔር የተመሰገነ ይሁን እና እንደዛ ነው የማስበው ማለት ነው። እግዚአብሔርን ሀሳብ ስሰማም ስናገርም እንደዛ አስባለሁኝ እና ጌታ የተመሰገነ ይሁን። አጭር ጸሎት እንጸልይና ሁለተኛ ቆርንጦስ ምዕራፍ አስራ ሁለት ከቁጥር አንድ እስከ አስር ያለውን እንመለከታለን። እግዚአብሔር አምላካችን ሆይ ደስ የምትል ጌታ ስምህ ለዘላለም ይባረክ። ባሰብን ቁጥር ሁሉ ሁል ጊዜ የምትባርከን የሆነ የምታስደስተን መንፈስህ በልባችን ውስጥ ሆኖ ሸክምን ሁሉ የሚያራግፍልን እግዚአብሔር አምላካችን በኛ ውስጥ ልትኖር የወደድክ የሚገርም ነገር ጌታ ሆይ፣ እናመሰግናለን፣ እናከብረሃለን። ወደንና ፈቅደን እንገዛልሃለን። እግዚአብሔር አምላካችን ሆይ በእውነት አንተ አምላካችን ነህ። ጌታ ሆይ ስለ አንተ ስናስብ አንተ ከአእምሯችን በላይ ነህ። እግዚአብሔር የዘላለም አባት ሆይ ስለ ስራህ ስናስብ፣ ስለ ማንነትህ ስናስብ፣ እግዚአብሔር ሆይ ዝም ብሎ መስገድ ለአንተ ዝም ብሎ ለአንተ መገዛት እንደሚገባን እንረዳለን። የእኔ ጌታ ከታላቅነት የተነሳ እግዚአብሔር ሆይ ከቅድስና የተነሳ እግዚአብሔር አምላካችን ሆይ ከማንነት የተነሳ ያንተ ብቻ ከሆነው ማንነት የተነሳ እግዚአብሔር ሆይ እንድንገዛልህ እንድንደሰት በአንተ ይገፋፋናል። ውስጣችን ይሞላል። ጌታ ሆይ እንታደሳለን፣ እንሞላለን በመንፈስህ እግዚአብሔር ሆይ በእውነት አንተን መረዳት አንተን ማወቅ ሕይወት ነው። እግዚአብሔር ሆይ የእውነት አንተን ማወቅ ሕይወት ነው። አምላካችን እግዚአብሔር ሆይ በእውነት አንተን ማወቅ ወደ ለአንተ ወደ መታዘዝ የሚያመጣ ነው፣ ለአንተ ወደ መገዛት የሚያመጣ ነው። እግዚአብሔር አምላካችን ሆይ እናመሰግናለን። ስለ ማንነት ክብር ይሁን። አሁን ደግሞ በፊት አለን እግዚአብሔር ሆይ ምክንያታችን አንተነ የመሰብሰባችን አጀንዳችን አንተ ነህ። እግዚአብሔር ሆይ ጌታ እግዚአብሔር ሆይ ስራህን፣ አድራጎትህን፣ ድንቆችህን ታምራቶችህን እንነጋገራለን። ጌታ ወይ እናወራለን እኔ ጌታ በቃል ያስቀመጥክልንን ሀሳብህን እግዚአብሔር ሆይ እንማራለን። አንተ ደግሞ አስተማሪያችንን አስተምረን። መንፈስ ቅዱስ አስተማሪያችንን ሰጥተኸናል። በውስጣችን እንዲኖር አድርገሃል ፈቅደሃል እንዲመራን ወደ እውነት ሁሉ ወደ እውነት ሁሉ ወደ ቃል እንዲመራን ወደ ወንጌል እንዲመራን እግዚአብሔር አምላካችን ሆይ ጸጋን እንዲሞላብን ጸጋን እንዲሰጠን ጉልበት፣ ኃይል እንዲሰጠን ሰጠናልና እናመሰግንሃለን። ከዚህም በኋላ የሚኖረንን ጊዜ ለአንተ አሳልፎ የሰጠው ሁሉ ለስምህ ክብር ይሁን። እግዚአብሔር የሚገዳደር ነገር ቢኖር በኢየሱስ ስም የታገደ ይሁን። የጠላት የሀሳብ ፍላጻ የሚወረውረው እግዚአብሔር ሆይ ስልቱን እየቀያየረ በጌታ በኢየሱስ ክርስቶስ ስም አገድ ነው የታገደ ይሁን። ምንም ማድረግ እንዳይችል የታሰረ ይሁን። ኃይሉ ጉልበቱ፣ አቅሙ የታሰረ ይሁን። እግዚአብሔር ሆይ አለኝ የሚለው ዕውቀቱና ጥበቡ እንዳይሰራ የታወረ እንዲሆን በኢየሱስ ክርስቶስ ስም እናዛለን እግዚአብሔር ሆይ አንተ ብቻ ክብር የሚገባ አንተ ነህና አንተ ብቻ በእኛ ላይ ሰልጥን አንተ ብቻ ግዛን እግዚአብሔር ሆይ ያንተ ሀሳብ ገዢ ይሁን በእኛ ላይ ስለ ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን ክብር ለእግዚአብሔር ለአምላካችን ይሁን ክፍሉን እንደነገርኳችሁ ሁለተኛ ቆሮንጦስ ምዕራፍ አስራ ሁለት ከቁጥር አንድ እስከ አስር ሄዳችሁ ብትመለከቱ ስለ አይደንቲቲ ነው የሚያወራው። ባጭሩ አይደንቲቲ ስለማይጠፋ፣ አይደንቲቲ ስለሚያስመካ አይደንቲቲ ነው የሚናገረው። እግዚአብሔር አምላካችን የተመሰገነ የሆነ እና ትምክት የሚያስፈልግ ነው ይላል። ግን ስለ ሌሎች አይጠቅምም አለ። ለምንድን ነው የሚያስፈልግ ነው ብሎ አይጠቅምም ያለው? እንደገና ደግሞ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ ይላል። ምንድን ነው ሊል እኮ የፈለገው? ከጌታ ወዳለው ራእይና መገለጥ እመጣለሁ ሲል ጌታ የሚያሳይን ስለ አይደንቲቲ ነው ብያቸዋለሁ። ክፍሉ የሚያወራው እና ይሄ ወደ ጌታ ከጌታ ወዳለው ራእይና መገለጥ እመጣለው ይላል። በቃ እሱ ብቻ። እና ኋላ እንደውም መጨረሻ ላይ የሚያስመካ እሱ ነው፣ በሱ እመካለሁ ይላል ማለት ነው። በሱ እመካለሁ ይላል። ምንድን ነው ያየው? ምንድን ነው ያየው? ወደዚህ ራእይ እመጣለው አለ። አሁን እኮ ሊነግረን ነው፣ ይሄንን ራእይ ሊነግረን ነው፣ ምን እንደሆነ ሊነግረን ነው እና ይሄ ራእይ ምንድን ነው? ወደዚህ ይመጣለሁ ሌላው አይጠቅምም ብሎ ማለት ነው። ቁጥር ሁለት ላይ ስትሄዱ ሰውን በክርስቶስ አውቃለሁ ይላል። የሆነ ሰው በክርስቶስ የሚታወቅ ሰው ማለት አይደንቲቲ ያለው ማለት ነው። ክርስቶስ በሱ ሆኖ ክርስቶስ ማንነቱ የሆነለት፣ ክርስቶስ ህይወቱ የሆነለት፣ የክርስቶስ አይደንቲቲ ክርስቶስን የለበሰ ሰው ምንም እንከን የሌለው ምንም እንከን ስለሌለው ሰው በክርስቶስ ያለ ነቀፋ፣ ያለ ነውር፣ በእግዚአብሔር ዘንድ ሞገስን ያገኘ፣ ተቀባይነትን ያገኘ፣ የተቀደሰ እሱን አውቃለሁ። ሰውን በክርስቶስ አውቃለሁ ይልና የሚናገረው ይሄ ሰው ማን ነው? ሰውን በክርስቶስ አውቃለሁ ብሎ የሚናገርለት ሰው ማን ነው? የሚለውን ወደ ታች እያነበብን ስንሄድ በዝርዝር የምናገኘው ይሆናል ማለት ነው። ይሄንን ሰው ይላል፣ በስጋ እንደሆነ አላውቅም ይላል። ይሄ በስጋ ማለት አሁን ይሄ በቦዲ ያለ አይደለ? ይሄ በለበስ ነው፣ በሚታየው በስጋ አይናችን የምናየው ቦዲ፣ እንደሱ እንደሆነ አላውቅም ይላል። እግዚአብሔር የተመሰገነ ይሁን እና ይሄ በስጋ እንደሆነ አላውቅም ይላል። ወይም ይላል ደግሞ የሚገርብ ነገር ከስጋ ውጭ እንደሆነ አላውቅም ይሄ በምን እንደሆነ እግዚአብሔር ያውቃል ይላል። እግዚአብሔር ያውቃል ይላል። እንዲህ ያለው ሰው ከአስራ አራት አመት በፊት እስከ ሶስተኛው ሰማይ ድረስ ተነጠቀ ይላል። እንዲህ አይነት አይደንቲቲ ያለው እኔ በስጋ ይሁን ከስጋ ውጭ ይሁን የማላውቀው ሰው ከአስራ አራት አመት በፊት እስከ ሶስተኛው ሰማይ ድረስ ተነጠቀ ይላል። ይህንን ሰው ነው እኔ የማውቀው። ይህንን ሰው አውቃለሁ፣ በስጋ ይሁን ከስጋ ውጭ ይሁን የማውቀው ነገር የለም ግን ይህንን ሰው አውቃለሁ ይሄ ሰው ግን በክርስቶስ እንደሆነ ነው የማውቀው ነው የሚለው ሰውን በክርስቶስ አውቃለሁ ነው የሚለው አይታችሁ ከነ ቁጥር ሁለት የመጀመሪያው ስቴትመንት ወይም ሴንቴንስ የመጀመሪያው ሀረግ ማለት ነው በክርስቶስ እንደሆነ አውቃለሁ በስጋ ይሁን ከስጋ ውጭ ይሁን አላውቅም እግዚአብሔር ግን በምን አካል እንደሆነ እግዚአብሔር ያውቃል። እኔ ደግሞ አንድ ነገር አውቃለሁ ይሄ በምን እንደሆነ በስጋ ይሁን ከስጋ ውጭ ይሁን እንደሆነ የማላውቀው ሰው ግን በክርስቶስ እንደሆነ አውቃለሁ ይላል እና ይሄ ሰው ከአስራ አራት ዓመት በፊት እስከ ሶስተኛው ሰማይ ድረስ ተነጠቀ ይላል። ይህንን ነው እንግዲህ ከጌታ ወዳለው ራእይና መገለጥ እመጣለው ብሎ እየተናገረ ያለው እና እንዲህ ያለውን ሰው አውቃለሁ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል ይላል። አንደኛ ያ ለምንድን ነው ይሄ የሆነበት ምክንያት ሲባል አጀንዳው አይደለም። የእሱ አጀንዳው ቢሆን ኖሮ እግዚአብሔር የሆነ ነገር ያሳየዋል። እንዲህ ነው እንዲህ ነው ይለዋል። እሱ ማወቅ ያለበትን ነገር ግን ዋና የሆነውን ማወቅ ያለበትን ነገር አልከለከለውም። እሱም በክርስቶስ መሆኑን ያወቀ ሰው በክርስቶስ እንዲህ አይነት ሰው በክርስቶስ ሆኖ አይቶታል ማለት ነው። በክርስቶስ ሁለንተናው፣ ክርስቶስ ህይወቱ፣ ክርስቶስ እና ወደ ገነት ተነጠቀ ይላል። ይሄ እንግዲህ እስከ ሶስተኛው ሰማይ ድረስ ተነጠቀ ያለውን ነው ቁጥር አራት ላይ ወደ ገነት ተነጠቀ የሚለው ማለት ነው። እና ሰው ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም ይላል። ምንም ስለ ራሴ የምመካው ነገር የለኝም፣ አልመካም። ብመካም እንኳን በድካሜ ነው የምመካው። ለምንድን ነው በድካሜ እመካለሁ የሚልበት ምክንያት፣ ያው የእግዚአብሔር ኃይል እኔ ስደክም የዛን ጊዜ በረታ አለው ይላል። ከታች ስናነብና፣ ኃይሉ ኃይሌ በድካሜ በድካም ይገለጣል ብሏል። ስለዚህ የሆነ የሚጎሽም ነገር የተሰጠውን ው ስታነቡት ታገኛላችሁ ማለት ነው፣ እንዳይታበይ። ስለዚህ መገለጥ ታላቅነት፣ እንግዲህ ይሄ የመገለጥ ታላቅነት የተባለው ይሄ ነው፣ ሌላ ነገር አይደለም። የሚገርም ነገር ነው፣ በክርስቶስ አይደንቲቲ ውስጥ ሰው ሆኖ ራሱን ማግኘቱ እግዚአብሔር ያንን ሰው እንደዛ አይነቱን ሰው በክርስቶስ የሆነን ሰው ወይ ጉድ፣ ለካ ሰው በክርስቶስ የሆነ ሰው የሚገርም ሰው ነው። እና እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ ይላል። ቁጥር አራት ላይ እሱንም እናየዋለን። ቁጥር አምስት እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ በወድስ ሞኝ አልሆንም፣ እውነትን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለሁ። ልመካ በወድስ ሞኝ አልሆንም እውነትን እላለሁና። እንግዲህ በሚመካበት ቢመካ ማለት ነው፣ ይሄ ሞኝነት አይደለም ነው። በሚያስመካው ቢመካ ይህ ሞኝነት አይደለም። ለምን? እውነትን ስለሚናገር ማለት ነው። ልመካ በወድስ ሞኝ አልሆንም፣ እውነትን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለው። ስለዚህም በመገለጥ ታላቅነት እንዳልታበይ የስጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። በጣም የሚገርም ነገር ነው። እሱ ያየው ነገር ትልልቅ እንቅፋቶችን ወይም እንቅፋቶች ሊገጥሙት የሚችሉ ነገሮች ናቸው። በተለይ ትዕቢት የሚባል ነገር ይሄ የአይደንቲቲ ትቢት አይደንቲቲ፣ ያው እንደምታውቁት በምድርም ላይም አይደንቲቲ አይደንቲቲ አይደንቲቲ ይባላል አይደለም እና ሰው በጣም ነው በአይደንቲቲው የሚመካው። ስለሚመካ ነው ዛሬ እርስ በርስ የምንበላለው ሰዎች ማለት ነው። ሰው ተቧድኖ እርስ በርስ የሚበላለው በአይደንቲቲ ምክንያት ነው። አይደንቲቲ፣ እኔ ይሻላለሁ፣ እኔ ይበልጣለሁ። ብዙ ነገሮች አሉ ማለት ነው። ስለዚህ እዚህ በዚህ አይደንቲቲ ምክንያት እንዳልታበይ ጌታ አንድ ነገር አደረገ። የስጋዬን መውጊያ የሚጎስመኝን የሰይጣንን መልእክተኛ ሰጠኝ ነው የሚለው። ይህ ደግሞ እንዳልታበይ ነው ይላል። ግን አለገባኝም ነበረ ነው ሐሳቡን ቁጥር ስምንት ላይ ዳችሁ ስትመለከቱ ጌታን ለመንኩኝ ይሄ የሰይጣን የስጋዬ መውጊያ ይሄ የሚጎስመኝ ነገር ከእኔ ላይ እንዲነሳ ሶስት ጊዜ ጌታን ለመንኩት ይላል። ጌታ እኮ አጀንዳ ሰጥቶት ነው፣ ለጳውሎስ አጀንዳ ነው የሰጠው። አጀንዳ እንዳይታበይ እንዳይታበይ አጀንዳን ሰጠው። ይሄ ፓውል ግን ኋላ ነው ያስተዋለው እንጂ ከእሱ ላይ እንዲለይን ይፈልግ ነበረ ይሄ ጎሳሚው ነገር ከሱ እንዲለይ እንደውም ሶስት ጊዜ ኧረ ጌታው ይሄን ነገር አንሳልኝ ዝም እግዚአብሔር ኧረ ይሄን ነገር አንሳለኝ ዝም አሁንም ሶስተኛ ኧረ ጌታው ይሄን ነገር አንሳለኝ ዝም ከዛ በኋላ መረዳት መጣለት ምንድን ነው ዝም የሚለው ማነሳልኝ ይሄ የሚጎስመኝን ነገር ከዛ የመጣለት መረዳት ምንድን ነው ጌታም ራሱ ተናገረው ምን አለው ከሶስተኛው ልመና በኋላ ጸጋዬ ይበቃሃል። ይሁን የሚጎስምህ ነገር ይጎስምህ። ከእኔ ዘንድ ነው፣ ለጥቅምህ ነው፣ እንዳትታበይ ነው። ያየኸው ነገር በጣም የሚያስታብይ ነው። በጣም በጣም በጣም ማለት የሆነ ሪስክ አለው። ያየኸው ማንነት ገነት ድረስ ተነጥቀህ ያየኸው ማንነት ያየኸው በክርስቶስ የሆነን ሰው ያየው እሱ እሱ አይነት ሰው እንደዛ አይነት አይደንቲቲ ያለው ሰው በጣም በጣም በጣም በጣም ለማስታበይ በጣም ሪስኪ ነው። እኔ ግን እንዳያስታብይ ነው፣ እንዳትታበይ ነው፣ አጀንዳ የሰጠው ነው። እግዚአብሔር የሚለው አጀንዳ፣ ምን አይነት አጀንዳ? በቃ በዚህ አጀንዳ ውስጥ ሲሆን ፖል ስለዛኛው እያሰበ የሚታበይበት ምንም ምክንያት የለውም። የሚታበይበት ምንም ምክንያት የለውም ማለት ነው። ምክንያቱም ጊዜ የለውም። እዚህ የሚጎስመው ነገር ተሰጥቶታል። በእግዚአብሔር ጸጋ፣ የሚጎስመው ነገር ወደማይሆን አቅጣጫ እንዳይወስደው የእግዚአብሔር ጸጋ ተሰቶት በዚህ በእግዚአብሔር ጸጋ፣ በእግዚአብሔር ኃይል እየታገለ በምን ላይ ነው ማለት ነው። በሂደት ላይ ነው። በውጊያ ላይ ነው ማለት ነው። ስለዚህ ወደዛ አይሄድም ማለት ነው። በዚህ አጀንዳ ነው ጌታ ፖልን የተገናኘውና ምን አለኝ ነው የሚለው? ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። የክርስቶስ ኃይል ያድርብኝ ዘንድ በቃ አሸናፊ ይሄ የሚጎስሙኝን ነገሮች በምድር እንግዲህ፣ ወደፊት ያው ሞት ወይ መውጊያህ የት አለ? ሲኦልም ወይ ድል መንሣትህ የት አለ የሚለው እስከሚፈጸም ድረስ አሁን ውጊያ አለ። ወደፊት ነው ውጊያ የሚባል ነገር የሌለው። በጌታ ዘንድ ወደፊት ስንኖር ሙሉ በሙሉ ተጠቅልለን ይሄ የምድር ኑሮ የሚባለው ነገር ቀርቶ ይሄ አሁን ያለንበት አካል እሱ ሁሉ ተለውጦ የዛን ጊዜ ወደፊት ነው የሚቀረው። አሁን ግን ውጊያ ያለ ማለት ነው እና ለዚያ ውጊያ ደግሞ የሚሆንን ነገር በኛ የሚያድር የክርስቶስ ኃይል አለ ማለት ነው። ስለዚህ ይሄ የሆነ ነገር የሚጎስም ነገር ሲመጣብን፣ የሚዋጋን ነገር ሲመጣብን ዎ የእግዚአብሔር ኃይል በእኔ ሊሰራ ነው። ደግሞ አሁንም በዚህ ጉዳይ ደግሞ እግዚአብሔር ኃይሉን ሊያሳየኝና አሸናፊ ሊያደርገኝ ነው፣ ድል በድል ሊያራምደኝ ነው እያልን እየተደሰትን የምንኖርበት ነው ማለት ነው። ስለዚህ ይላል ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም። እነዚህ ድካም የተባሉት ነገሮች ማለት ናቸው። እነዚህን ሁሉ ቁጥር አስር ላይ ያሉትን ሁሉ የሚያካትቱ ናቸው ማለት ነው። ስለዚህ ይላል ስለ ክርስቶስ በድካም በመንገላታትም። እንግዲህ የሚያንገላታ ነገር አለ ማለት ነው። የሚያንገላታ ነገር የሰይጣን መልእክተኛ ሆኖ የሚላክ አለ ማለት ነው። የሚያንገላታ የሚያስቸግር ማለት ነው። የሚያሳድድ ማለት ነው የሚያስጨንቅ ማለት ነው ከትግሉ የተነሳ አለ ማለት ነው የሚያደክም እና ስለዚህ እዛን ጊዜ ይሄ እየታገለኝ የሚያደክመኝ ነገር ሲኖር አድክሞ እኔን ወደ ራሱ አቅጣጫ እንዳይነዳኝ እ ምን ይገለጣል የክርስቶስ ኃይል በእኔ ያድራል ይላል እግዚአብሔር አምላክ የተመሰገነ ይሁን ስለዚህ አይደንቲቲ እናስብ ይሄ በክርስቶስ ፖል ስላየው አይደንቲቲ ፖል ምን ያለው ከጌታ ወዳለው ራእይ እና መገለጥ እመጣለው ብሎ የተናገረለት ማለት ነው ብዙ የእግዚአብሔር ሀሳቦች አሉ በዚህ እዚህ ላይ በተጻፈው መሰረት ፖል ወደ ከጌታ ወዳለው ራእይና መገለጥ እመጣለው ብሎ ያለው ስለምንድን ነው እግዚአብሔር ምንድን ነው ያሳየው በክርስቶስ የሆነን ሰው አሳየው በቃ በክርስቶስ የሆነን ሰው በክርስቶስ መሆኑን አውቃለሁ አለ። በክርስቶስ ህይወት፣ የክርስቶስ ህይወት ህይወቱ ሆኖ ሙሉ በሙሉ ገዝቶት እሱን ነው አለ። እግዚአብሔር አምላካችን የተመሰገነ ይሁን። ይሄ እንግዲህ በሰማያዊ ስፍራ የተቀመጠው ነው ማለት ነው። በሰማያዊ ስፍራ አስቀመጠን የሚለው አለ አይደለ? እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይሄ አይደንቲቲ የሚያስመካ ነው። የሚያስመካ ነው ግን እንዳንታበይ ደግሞ ከፍተኛ ጥንቃቄ የሚያስፈልገው ስለሆነ የሚጎስምን ነገር ደግሞ ጌታ አብሮ ይልካል ማለት ነው። እግዚአብሔር የተመሰገነ ይሁን እና በሌላ ሌላ ምንም የሚያስመካ ነገር የለም ሌላ ምንም የሚያስመካ ነገር ይሄ በምድር ላይ ያለ የሚያልፍ ነገር በሰማይ ቤት በሰማይ የሕይወት መዝገብ ሆኖ የማይጻፍ ማንኛውም የሚያስመካ ነገር የለም። የሚያስመካ ነገር ቢኖር በክርስቶስ መሆናችን እሱ ነው የሚያስመካው። በክርስቶስ መመካት ማለት ደግሞ መታበይ ማለት አይደለም። ክርስቶስን ትምክት ማድረግ ማለት መታበይ ማለት አይደለም። በጣም ስናስብና ያለንን ፖዚሽን በክርስቶስ ስናስብ ምናልባት ኃይለኛ ከጥግ እስከ ጥግ ልዩነት ያለንን ሰዎች ጎናችን ልናይ ስለምንችል እንዳንታበይ እኛም መጀመሪያ ማን ነበርን የሚለውን እንድናስብ ከየት እግዚአብሔር እንዳወጣን እንድናስብ ስለሚያስፈልግ እንዳንታበይ የሥጋ መውጊያ ያስፈልገናል ማለት ነው። ለዚህኮ ነው እንድንራራ ለሌሎች የሚያደርገን እንዳንታበይ። በጌታ ያለን ትምክት እንድንታበይ አያደርግም። በጌታ መመካት፣ ጌታ ትምክቴ ነው ማለት እንድንታበይ የሚያደርግ ነገር አይደለም። ወይም ደግሞ ልንታበይ አይገባም። እንመካለን እንጂ በጌታ አንታበይም። ምክንያቱም ትዕቢቱ ይሄ መታበዩ የሚመጣው ከጎናችን ካሉት ከምናያቸው ከጥግ እስከ ጥግ የተለያየን ትልቅ ኤክስትሪም በመካከላችን ያለን እና ያን ያን ስንመለከት ብዙ የሚያሳብ ሊሆን ስለሚችል የስጋ መውጊያ እጅግ የሚያስፈልግ ነው ማለት ነው። እግዚአብሔር የተመሰገነ ይሆን። ስለዚህ ይሄ ነው አይደንቲቲ። በቃ ፖል አይደንቲቲው በክርስቶስ የሆነን ሰው አውቃለሁ፣ ሌላውን አላውቅም አለ። ስለዚህ በምድር ብዙ አይደንቲቲዎች አሉ። ከዚህ በክርስቶስ ከመሆን አይደንቲቲ በላይ ሊሆኑ ይችላሉ ወይ? ፖል ምንድን ነው ያለው? እንደውም ኮላሲስ መልዕክት ላይ ይመስለኛል ማንም በክርስቶስ ቢሆን ወይም ደግሞ በክርስቶስ ሆነን አይሁዳዊ መሆን አልተቻለም፣ ግሪክ መሆን አልተቻለም፣ እስክሱቴ መሆን አልተቻለም፣ ጨዋ መሆን አልተቻለም፣ ባሪያ መሆን አልተቻለም። ኢትስ ኢምፖስብል በክርስቶስ ተኩኖ ስለ ሌላ አይደንቲቲ ትልቅ ዋጋ ተሰጥቶ ስለ ሌላ አይደንቲቲ አይወራም። ምክንያቱስ ኃላፊ ነዋ፣ የሚያልፍ ነዋ። በሰማይ ቤት የህይወት መዝገብ ሆኖ በህይወት መዝገብ ላይ በሰማይ ምንም ክሬዲት የለውማ። ስለዚህ በዚህ ምክንያት በምድር ላይ ባለ የተለያዩ አይደንቲቲዎች ምክንያት እርስ በርስ ልንጣላ ልንጋጭ አንችልም ማለት ነው። እግዚአብሔር ይመስገን በክርስቶስ የሆነ ሰው እንደዚህ ነው። ግን ወደ እውነቱ ስንመጣ አክቹዋል ወደሆነው ሪል ወደሆነው ነገር ስንመጣ ብዙ ችግሮች አሉ። ስለዚህ ከዚህ ችግሮች እንውጣ ከዚህ ችግሮች። በዚህ ችግሮች ውስጥ ያሉትን ሰዎች የሚያወጣ ነገር የክርስቶስን አይደንቲቲ በክርስቶስ መሆን ማለት ምን ማለት እንደሆነ ማስተማር፣ መምከር፣ መገሰጽ፣ ማሳየት፣ ከጌታ ዘንድ ወዳለው ራዕይ ሰዎችን ማምጣት ያስፈልጋል ማለት ነው። እግዚአብሔር አምላካችን የተመሰገነ የሆነ ይህን ጥቂት ነገር ነው የምለው፣ ወገኖች፣ ጌታ ጸጋውን ያብዛላችሁ። ቃሉን ክፍል ጨርሻለሁኝ። አሁን ወደ ጸሎት ነው የምንሄደው። በዚህ በቃሉ ላይ እግዚአብሔር ወንድምተሴ ተሴ በልብ እንዳመጣው ቤት ደርሰህ ከሆነ ጸልይልን እና አመስግንና ከዛ በኋላ ወደ ጸሎት